ሰላም ያገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? እዚህ ጋር የበዓል ዝግጅት ነው። ዱቄቱን ትናንት ነው ያመስኩት። አምሼ ነፍቼ ሬዲ አድርግችዋለሁ። ይኸው ሬዲ አድርግችዋለሁ፣ እንዲቀዘቀዝ ዛሬ አቦካዋለሁ ማለት ነው። እዚህ ጋር ደግሞ ብጥብጥ እርሾ ማለት ነው እርሹን ኖርማን ቀጥታ ከመጨመረው ብዬ ብጥብጥ ብጥ አዘጋጅቼ ይለሳለሁ እና ልክፈተውና ና አሳያችኋለሁ። ብጥብጡ እንግዲህ እንደዚህ ነው። አያችሁት? ይሄ ውሃው ከታች ያለው ውሃው እንግዲህ እንትን ነው የሚሆነው። ካሜራ ነው። ያው እንኳን ያቀረርኩት እዛ ጋር ደፋሁት። አሁን በደምብ አቦካዋለሁ ማለት ነው። እንግዲህ ለጥለት ሐሙስ እንኳን አደረሳችሁ። ዛሬ ሐሙስ ነው እንትን እና ከሰዓት ደግሞ ነገ ምናምን ከተመቸኝ ዶሮ እሰራለሁ። ወይ ዛሬ ውጭ አውጥቼዋለሁ ዶሮውን። ፍሬዘር ነበር እና አስገባላችኋለሁ። የበዓል ዝግጅት ማለት ነው። ጠላ አለ ሁሉ ነገር እና ቤሩት ያላችሁ ነው። በቃ እሺ፣ አድራሻ ሰጣችኋለሁ። ይሄው ለይቶ እንደዚህ አላለሁት ያቦካሁት እንደዚህ ነው። አያችሁት? አሁን እቺ ቀረግረግ አረጋት እና ከተት ከዛ ነገጋገረዋለሁ። ቅዳሜ ማለት ይሄ ነው። ነገ አልኩ እንደ ቅዳሜ። ይሄው እንዲያላልቼ ነው ኔማ ቦታ አያችሁት እንዴት ልስልስ እንዳለ ምንም ጓጓላ ምናምን የለውም። ያው አቅርቤ ላሳያችሁ። ይሄ ምንም አይነት ጓጓላ የለውም። ሲጋገር አሳያችኋለሁ። እንዴ ናችሁ? ሰላም ናችሁ? ዋዜማ እንዴት ይዟችኋል? የሆነ እዚህ ጋር መቀቅል ነው። እዚህ ጋር ደግሞ ዳቦ ላቡካ ነው። እዚህ ጋር ስኳር አለኝ ካሜራ ጫው ፒንክ ፓውደር ሀይ ጨምርበታለው። አሪፍ ነው የሚሆነው እና በትንሹ መጋገረው ለዛ ነው ሲንም አቦካው። እንግዲህ ይህንን ይመስላል። አሳያችኋለሁ ሙሉን በኋላ እንጀራ እንጋግራለን ምናምን በቃ እንጀራችንን ጀምረናል። ዛሬ ጋዝ ላይ ነው እንዲያፈጥነኝ ሌላ ስራ ስላለ ወጥ ምናምን ስላለ እንትን ብያለ ያቦካ ነው ዳቦ እንዲህ እየጋገርን የበዓል ዝግጅት በዓል ደግሞ አሳያችኋለሁ። ከእንግዲህ የበዓል ቀን ነገ ማለት ነው። ዛሬዋ ዜማ ነው፣ ቅዳሜ ሹር ነው። ነገ አሳያችኋለሁ ካቻልኩ ዶሮን ስሰራም ሌሎቹንም ስሰራ አስገባላችኋለሁ። ካልቻልኩ ቢዚ ከሆንኩ ግን ነገ። እስከዛም መልካም በዓል ይሁንላችሁ። ውድ ሀገሬ ልጆች ስለምታበረታትኝ ደግሞ በጣም ነው ማመሰግነው። ቴንኪዩ ብያለሁ ማብሏል